ሰበር ዜና ህዳር 22 2018። ጤና ይስጥልኛ አድማሽ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ም ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስት ዜናዎቹን በማስቀደም ጀምራለሁ። ፋኖ በኦሮሚያ ክልል ገብቶ ጥቃት ሲፈጽም፣ የጨፌ ከተማ በኦሮሚያ ለሰዓታት ተቆጣጥሮ እንደነበረም ተገልጿል። አማራን በማሰቃየት የሚታወቀው የወረዳ ባለስልጣንም በፋኖ ኦሮሚያ ውስጥ ተማርኳል። የሽመልስ አብዲሳ ሚሊሻና ና ልዩ ኃይል እንደ ቅጠል ሲረግፍ የሻለቃ አዋጊ ጭምር ተገድሏል። በኦሮሚያ ፋኖ እስር ቤት ሰብሮ ንጹሐንን ሲያስለቅቅ ሁለት ያገዛዙ ፓትሮሎችንም አውድሟቸዋል። ከዚህ በተጨማሪም ከአዲስ አበባ ቅርብ ርቀ ጥልቀት ላይ ጥቃት አድርሷል። ዝርዝር ዘገባ ይዘንበታል። በጎጃም በወሎና ሸዋም የአገዛዙ ጦር ድባቅ ሲመታ፣ በጎጃም ከነ አርበኛ ዘመነ ካሴ ጋር እጅ በእጅ የገጠመው ጦር አይቀጡ ቅጣት ተቀጥቶ ተመልሷል። የቡድን መሳሪያዎቹም ከነተኳሾቹ በፋኖ ድባቅ ተመተውበታል። ዝርዝር መረጃ ይዘናል። ሸዋና ወሎ ላይም የአገዛዙ ወታደሮች የሬሳ ክምር የሆኑበት በርካታ ዙፋን ጠባቂ ከነ አመራሮቹ የተደመሰሰበት ንቅንቅ ተደ ተደርጓል። ዝርዝር አሰናድተናል። በሌላ በኩል አገዛዙ የአርበኛ ዘመነ ካሴም የነፍስ አባት እርሶ ኖት ኬትን ፈልገው ያምጡት እያለ አንዴ ሲያስራቸው አንዴ ሲለቃቸው የነበሩት አራት አይነው አበምኔት ሊቁ መምህር ቆሞስ አባይ ባቤ ከዚህ ዓለም አርፈዋል። አሟሟታቸው ግን ጥርጣሬን ፈጥሯል። ዝርዝር መረጃ ይዘንበታል። ሰላም ጤና ይስጥልኛ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድ ለህዝብ ልጆች ድለ ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችኝ ቆዩም ቀዳሜ ወደ አደረግኩት ዘገባ አለፋለው። በቅድሚያም አሳዛኝ መረጃ አገዛዙ በተደጋጋሚ ስርና እንግሊዝ ሲፈጽምባቸው የነበሩት አራት አይነው አበምኔት አረፉ። የተርጓሚ መጻሕፍት የአቡሻህር የፍትሐ ነገሥትና የቅኔ መምህር በሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የሆኑት አራት አይነው መምህር ቆሞስ አባይ ባቤ በላይ ከዚህ ዓለም ድካም ማረፋቸው ተሰምተዋል። ታላቁ አባት መምህር ቆሞስ አባይ ባቤም አገዛዙ ተደጋጋሚ ሆነ እስርና እንግልት ሲፈጸምባቸው እንደነበረ አይዘነጋም። የደረሰባቸው ካለው መንግስታዊ ስርና ማሳደድ አኳያም ገዳሙን የሚመራ በጉባኤ ቤቱ የሚያስተምር መምህር ፈልጉ በሚል ለገዳሙ አበምኔቶች መልእክት ሲያስተላልፉ መሰንበታቸውም ተነግሯል። አራት ዓይኑ አባት ትናንት ሕዳር 21 ቀን 2018 ዓ.ም ለዛሬ አጥቢያ ሕይወታቸው ማለፉን ነው የታወቀው። ይህ በእንዲህ እንዳለ ደግሞ በገዳሙ ካለ አንድ አገልጋይ ይህ መልእክት ደርሶናል። በታላቁ አባታችን የኔታይባቤ በላይ እረፍት ዙሪያም ማጣራት የሚገቡ ነገሮች እንዳሉ ይሰማኛል። በቅርቡ በአገዛዙ ከታሰሩ ወዲህ የጤናቸው ሁኔታ ጥሩ አልነበረም። ተቋቁሞት እያገለገሉ በትላንትናው ዕለት በናዳ ማርያም የእመቤታችንን በዓል እያከበሩ ለህዝቡ ቡራክ እየሰጡ እንግዶቻችንን እያስተናግዱ እንደነበረም አይተናል። ሌሊት ሶስት ሰዓት የህመም ስሜት ተሰምቷቸው ከ11 ሰዓት ጀምሮ የአገዛዙ የብልጽግና ሰራዊት ወደ ቦታው በከፍተኛ ቁጥር ተንቀሳቅሶም አነጋግ 12 ሰዓት ላይ አረፉ ተባለ። ነገሮችን ስንገጣጥም የሚሰጠን መልስ እረፍታቸው በፈጣሪ መጣ ላይ ሆን የሚችልበት መንገድ እያየን ነው ሲል ይህ አገልጋይ ይናገራል። በዚህ ጉዳይ ተጨማሪ ማጣራት መደረግ አለበት ብዬም አምናለሁ በማለት ጉዳዩን በጥርጣሬ ተመልከቱ ተብሏል። ብዙ ታላላቅ የኦርቶዶክስ አባቶችን አደጋ በሚመስል ሁኔታ በአገዛዙ የደህንነት ቡድን ስናጣ ቆይተናል። በግልጽ ከሚያጠፏቸው በተጨማሪ በሴራ የሚያጠፏቸው በርካቶች ስለሆኑ ጉዳ ጉዳዩ ሊጣራ ይገባል ሲል አገልጋዩ ተናግረዋል። እንደሚታወቀው ከዚህ ቀደም የብልጽግና ወታደሮች እርሶ የአርበኛ ዘመነ ካሴ የነፍስ አባት ኖት። ስለዚህ አርበኛ ዘመነ ካሴ ያለበትን ታውቃላችሁ፣ እንዲሁም አርበኛ ዘመነ ካሴን ጥይት እንዳይመታው የሚያደርግ አስማት ሰርተውለታል እያለም ሲያንገላታቸው መክረሙና በእስር ላይም አቆይቷቸው እንደነበረ የሚታወቅ ነው። በሚዲያዎች ጩኸት ነው ከዚህ ቀደም የፈታቸው። ታዲያ አሁንም አገዛዙ እኚህን አባት በሴራ ገድሏቸው ሊሆን ይችላል የሚሉ መላምቶችም እየተሰሙ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር ጦር ግንባር መረጃዎች አልፋለሁ። ባለሽርጡ ክፍለ ጦር ለተከታታይ ሁለት ቀናት ተጋድሎ በማድረግ ድል አስመዘገበ መዘገበ። የአማራ ፋኖ ብሔራዊ ኃይል አፋ ባህ ምስራቅ አማራ ገጠና ሚሊክ እዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በሰሜን ወሎ ሀብሮ ወረዳ ቁጥር 8 ጠዶት በተባለ አካባቢ የመጣውን የአብይ አህመድ ሰራዊት ጋር በተደረገው ተጋድሎ አይበገሬው የባለሽርጡ ክፍለ ጦር ኮማንዶ ፋኖች ከሕዳር 19 ቀን እስከ ትላንትናው 21 ድረስ ሲቀጠቅጡት ውለው አድረው ሞትና ቁስለኛው ዞ ወደ መጣበት እንዲመለስ በማድረግ ድል አስመዝግበዋል፣ ተብሏል። በምርሳ አቧሬ ገብርኤል ቤተ ክርስቲያን ከ16 በላይ አስክሬኑን በጅምላ መቀብሮ ሲፈጽም በምርሳ ሆስፒታል ቁጥሮ በውል ያልታወቀ ቁስለኛም ሕክምና ላይ እንዳለም አረጋግጠናል። በዚህም የምርሳ ከተማና አካባቢው ያሉ የህብረተሰብ ክፍሎች የሕክምና ቦታው በመጨናነቁ የተነሳ በማጉላላት ላይ ይገኛሉ። በዚህም የተበሳጨው የመከላከያ አዛዥ ሚሊሻዎችን እናንተ ናችሁ መረጃ ወጣችሁብኝ በማለት ከአራት በላይ ሲረሽን ቁጥሩ በውል ያልታወቀ ሚሊሻ እንደታሰረም የውስጥ ምንጮቻችን አረጋግጠዋል። የብልጭግና ሰራዊት ጠዶት ሚካኤል ቤተክርስቲያን ውስጥ ምሽግ ምሶ ውጊያ በማካሄድ ለሃይማኖቱ ክብር እንደሌለውም አሳይቷል ነው የተባለው። ይህ በእንዲህ እንዳለ ዚሁ ወሎ ላይ ስንቆይ ማረጉ ተማረ ክፍለ ጦር ታላቅ ድል ተጎናጸፈ። አፋባሃ ምስራቅ አማራ ገጠና ሚልቅ እዝ ላስታ ጀኔራል አሳምነው ጸጌ ኮር ማረጉ ተማረ ክፍለ ጦር በዛሬው ዕለት ከስምንት በላይ የአገዛዙን ስራ ሰራዊት በመደምሰስ ከ17 በላይ የሚሆኑትን ደግሞ በማቁሰል ታላቅ ድል መጎናጸፉን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋ በሀ ምስራቅ አማራ ገጠና ሚኒሊክ እዝ የግዙፉ ላስታ ጀኔራል አሳምነው ጸጌ ኮር ክንፍ የሆነው ማረጉ ተማረ ክፍለ ጦር ባደረገው አውደ ውጊያ ከ8 በላይ የአገዛዙን ሰራዊት ሲደመሰስ ከ17 በላይ ደግሞ ቁስለኛ ይዞ ወደመጣበት እግሬ አውጪኝ ብሎ እንዲፈረጥጥ አድርጎታል። የአገዛዙ ብልጽግና ሰራዊት 12ተኛ ክፍለ ጦር ሁለት ሬጅመንት የ65ኛ ክፍለ ጦር ሁለት ሬጂመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምረት አንድ ዙ 23ና ኦራል ዲሽቃ በመያዝ መነሻውን ከላስታ ወረዳ ብልብላ ከተማ በማድረግ ዳቢያና አሞራ ደብር ድባቅ ተመጥቶ መመለሱም ይታወቃል። በዚህ ሽንፈቱ የተበሳጨው የአገዛዙ ሰራዊት ከሕዳር 18 ጀምሮ ኃይሉን ጨምሮ በድሮን ታግዞ ውጊያ አደረገ። ቢሆንም ተወርዋሪዎቹ ማድረጉ ተማረከ ክፍለ ጦር ፋኖች ሶስት ቀን ሙሉ ምሽግ መከላከል በማድረግ በብልጽግና ሰራዊት ላይ በትናንትናው እለት ከረፋዱ ሶስት ሰዓት ጀምረው በጠረዛና ማዘርድ ግንባር በቆረጣ በመግባት በተደረገ አውደ ውጊያ የብልጽግና ኃይል ወደነበረበት ምሽጉ ተቀጥቅጦም ሙትና ቁስለኛውን ይዞ እንዲመለስም አድርገውታል። አሁን በቀጥታ ወደ ጎጃም እናልፋለን። ሲሮጥ ጣና ህያ አጥበቀ ህጫ ነው ይላል ያገሬ ሰው። በትላንትናው እለት በአፋ ባሃ ምዕራብ አማራ ቅጠና ቴሮስ እዝ 201ኛ ኮር 74ኛ ክፍለ ጦር አንደኛና አራተኛ ሻለቆች የነፍሰ የሳር ምድር ሚሊሻን አድማ ብተናን ሲቀጠቅጡ ውለዋል። የይብሳና ጽዮን ማርያምን ለማክበር የአማራ ፋኖ አባላት ተዘጋጅተው ባለበት ጸረ ሃይማኖቱ የብልጽግና ቡድን አሰማርቶ የላካቸው ተላላኪዎች በተለያየ አቅጣጫ አሰብስፈው ቢመጡም በጀግኖቹ የ74ኛ ክፍለ ጦር አባላት ተቀጥቅጠ ተገልብጠው የተወለዱበትን ቀን እየረገሙ አስክሬን ሳያነሱ መፈርጠጣቸው ተረጋግጧል። በዚህ ውጊያ ስድስት አድማብተና ሁለት ሚሊሻም ወደ ላይኛው ሲሸኝ ስምንት አድማብተና አራት ሚሊሻም መቁሰላቸው ተረጋግጧል። ከነዚህ መካከል ሶስት ሪፈር የተላኩ ሲሆን ድሽቃ ተኳሹ ተገድሎ መሳሪያውም ከጥቅም ውጭ መሆኑን የተረጋገጠው በተጨማሪም አንድ ብሬን ተመቶ የተሰባበረ ሲሆን፣ ሸንሸሉን እያንጠባጠቡም ፈርጥጠዋል። የአራተኛና የአንደኛ ሻለ ሰለቃ ተርቦችም ያለምንም መስዋዕትነት ድል በድል ሆነው እየጨፈሩም ተመልሰዋል። ከዚህ ጋር በተያያዘ በተመሳሳይ በትላንትናው ዕለት ወደ አርበኛ ዘመነ ካሴ ቀጠናም በርካታ የአየር ወለድ ኮማንዶና ሪፐብሊካን ጋርድን በማሰለፍ እና አርበኛ ዘመነ ካሴ በማርያም ዕለት አይዋጉም በማለት አዘናግቶ ለመደምሰስ ሄደው የአገዛዙ ጦር ኮረኔሉን ጨምሮ በርካታ አገዛዙ ወታደሮች ተደምስሰው ወደ ኋላ መመለሱንም መዘግባችን ይታወሳል። አገዛዙ የፋኖ ኃይሎች በማርያም ዕለት አይዋጉም በማለት በትላንትናው ዕለት መጠነ ሰፊ ጥቃቶችን ለማድረስ ቢሞክርም ሳይሳካለት ነው የቀረው። አሁን በቀጥታ የፋኖ ኃይሎች በሸዋ ምድርና በኦሮሚያ ክልል ያደረጓቸውን ውጊያዎች እንመለከታለን። ሕዝባዊ ክብረ በዓልን ለማደናቀፍ ሄደው የአገዛዙ ጥምር ጦር ሽንፈትን አስተናግዶ ተመልሷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ገጠና ሳምነው እዝ ከሰምኮር ኃይለ ማርያም ማሞ ክፍለ ጦር በሸዋ ሀገረ ማርያም መስኖ ማርያም ለሁለት ቀን የዘለቀ አውደ ውጊያ በማድረግ ድል ተቀዳጅተዋል። በየዓመቱ በድምቀት የሚከበረውን የህዳር ጽዮን ዓመታዊ ክብረ በዓል ለማደናቀፍና እኩይ የጥፋት ተልዕኮን ለመፈጸም ወደ መስኖ ማርያም ያቀናው የአገዛዙ የመጨረሻ ምሽግ ሰባሪ ኃይል በጀግኖቹ የኃይለ ማርያም ማሞ አና ብስቶች ተመትቶ ወደ መጣበት ሾላ ከተማ ተመልሷል። የአገዛዙ ብልጽግና ጥምር ጦር ከሀገረ ማርያም ከሰም ሾላ ገበያ ያለ የሌለውን ኃይሉን በአራቱ አቅጣጫ ቢያሰማራ የኃይለ ማርያም ማሞ ክፍለ ጦር አና ብስቶች በአራቱም አቅጣጫ የመጣውን የብልጽግናን ኃይል ሙትና ቁስለኛም አድርገው መልሰውታል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ኃይለ ማርያም ማሞ ክፍለ ጦር በወጋ አለቃ በገብረ ሸንጎ ግንባር የገባውን የብልጽግናን ኃይል ከፍተኛ የሆነ ሰብአዊና ምቆሳዊ ኪሳራ እያደረሰችበት ሲሆን በሌላ ግንባር ደግሞ የአንደኛውን ሻለቃና አለቃና የክፍለ ጦሩ ቃኞችን በጋራ በመሆን በመስኖ ግንባር የገባውን የብልጽግናን ኃይል ክበባ ውስጥ በማስገባት በብልጽግና ላይ ከፍተኛ ጉዳት የፋኑ ኃይሎች አድርሰዋል። በቅዱስ ኬና በጎርፍ እንዲሁም በመስቀለ ኢየሱስ ግንባር የገባውን የብልጽግና ኃይል ደግሞ የቤዛ ሻለቃ አይቀጡ ቅጣት በመቅጣት ወደ መጣበት እንዲመለስ ማድረጓም ነው የተረጋገጠው። ዛሬ በኋለው አውደ ውጊያም በርካታ የአገዛዙ ወታደሮች ሞት ሲደረጉ ከ13 በላይ ደግሞ ቁስለኛም መሆናቸው ነው የተረጋገጠው። በአውደ ውጊያው አንድ ከፍተኛ የብልጽግና ዋጊ ወዲያውኑ ሲሸኝ በርካታ የብልጽግና ወታደሮችም ተደምስሰዋል። በአውደ ውጊያው የአፋባሃ ደቡብ አማራ ገጠና ሳምነው እዝ ከሰምኮረ በወጋለ ሻለቃ ቤዛ ሻለቃና ዳኛው ሻለቃ የተሳተፉ ሲሆን ሰላም ሰው ሻለቃ ደግሞ ከአዲስ አበባ ቅርብ ርቀት ከሰምኮረም ንዑስ ወረዳ ላይ በሚገኘው ኮርምሽ ፖሊስ ጣቢያ ላይ ያነጣጠረ ጥቃት ፈጽማለች። በፖሊስ ጣቢያው ላይ በተሰነዘረ ጥቃት የደረሰው ጉዳት በውል አልታወቀም። በሸዋ ሀገረ ማርያም ከሰም ወረዳ መስኖ ቀበሌ በዋለው አውደ ውጊያ ከፍተኛ ሽንፈትን ያስተናግደው የአገዛዙ ሰራዊት የአርሶ አደሩን ሰብል በማቃጠል የቂም ቁርሾውን አወራርዷል። ውጊያው ለሁለት ተከታታይ ቀናት የተደረገ ሲሆን የኃይለ ማርያም ማሞ ክፍለ ጦር በድል አጠናቆታል። የዛሬው አውደ ውጊያ አርበኛ መለስ ካሳዬ የኃይለ ማርያም ዋናው ወታደራዊ አዛዥ እና አርበኛ አስር አለቃ ደፋሩ ተክለ ማርያም የክፍለ ጦሩ ምክትል ወታደራዊ አዛዥ፣ እንዲሁም የክፍለ ጦሩ ዘመቻ መምሪያ ኃላፊ ዋሴ ማንጉዳይ እንዲሁም ምክትል ዘመቻ አስር ተጠቃሚ ኃይሌ ካሳ በተሳካ ሁኔታ መርተውታል ነው የተባለው። በተያያዘ መረጃ ራሱን ጥምር ጦርያ የሚጠራው የአብይ አህመድ ወንበር ጠባቂ ኃይል ባለፈው ሳምንት የባጃጅ ተሽከርካሪዎችን ለምን ለማህበረሰቡ አገልግሎት ትሰጣላችሁ በማለት እገዳ በመጣል በእያንዳንዱ አሽከርካሪም 500 ብር ቅጣት በመጣል አሳፋሪ ተግባሩን በግልጽ አሳይቶ ነበር። ይህ በእንዲህ እንዳለ በአንጎለላና ጠራ ጫጫ ወረዳ እንዲሁም በፊጥራና አሎ መስኖ ቀበሌ የአብይ አህመድ ሰራዊትና የበአዴን ቅጥረኛ ፖሊስና ሚሊሻ ወጣቱን በማፈስ ወዳልታወቀ ቦታ መውሰዳቸውን የአይንማኞች ማኞች ለኃይለ ማርያም ማሞ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ መረጃውን አድርሰዋል። ከታፈሱት መካከል አንድ ወጣት በሁለት ፖሊስ ተደብድቦ ከባድ ጉዳት ማስተናገዱ ተገልጿል። አፈሳውን እየመራና የአገዛዙን አጀንዳ እያስፈጸመ ያለው ደግሞ አረጋ ሞገስ የሚባል የጉልባና ቃፈሮ ቀበሌ ሊቀመንበር እንደሆነ ታውቋል። በሌላ መረጃ በኦሮሚያ ሸኖ ከተማ ከዘጠና በላይ የአማራ ተወላጆች መታሰራቸውም ተሰምቷል። ወጣቶቹ የታሰሩት በብሔራቸው ምክንያት መሆኑንም የታሳሪ ቤተሰቦች ተናግረዋል። ይህ በእንዲህ እንዳለ ግን የአማራ ፋኖ ኃይል በኦሮሚያ ክልል አስደማሚ ኦፕሬሽን ሰርቷል። ሰበር ዜና፣ የሸዋ ፋኖ በኦሮሚያ ክልል የሚሰራቸውን አስደማሚ ኦፕሬሽን አጠናክሮ ቀጥሏል። በዛሬው ዕለት በጠዋቱ ኦሮሚያ ጨፌ የገቡት የሸዋና ብስቶች ከከባድ ውጊያ በኋላ የአገዛዙን ጦርና የኦሮሚያ ሚሊሻን በመደምሰስ እንዲሁም የቀረውን ኃይል ከተማውን ለቆ እንዲወጣ በማድረግ ከተማዋን ለአንድ ሰዓት ያክል ተቆጣጥረው ዳግም መልቀቃቸው ተነግሯል። የፋኖ ኃይሎች ከተማዋን ከመቆጣጠራቸው በፊት በነበረው ከባድ ውጊያ የበረራ ክፍለ ጦር አና በስቶች ከኦሮሚያ ፖሊስ ሚሊሻና ልዩ ኃይል ጋር እንዲሁም ጥቂት የመከላከያ ሰራዊት ጋር ውጊያ ያደረጉ ሲሆን ፋኖ በተጠና መልኩ በወሰደው የተቀዳጀ እርምጃ በርካቶች ጓዶቹ ሙትና ቁስለኛ ሲሆኑ የተመለከተው ልበቢሱ የሽመልስ አብዲሳ ጦር ከጥቂት የተኩስ ልውውጥ በኋላ ወደ ኋላ ሸሽቶም ከተማዋን አስረክቦም ፈርጥጧል። በዚህም በርካታ ያገዛዙ ወታደሮች ሲደመሰሱ በየቦታው የወደቀው በ

በየቦታው የወደቀው የአገዛዙ ወታደር በርካታ በመሆኑ ቁጥራዊ መረጃዎችን ለማግኘት የፋኖ ኃይሎች ጊዜው በቂ እንዳልነበረም አስረድተዋል። በተጨማሪም የአማራ አዋሳኝ አካባቢዎች የጸጥታ ዘርፍ ተቆጣጣሪ በሚል ስልጣን የሚንቀሳቀሰው በተለይ በኦሮሚያ ዞኖች ላይ ያሉ አማራዎችን በማሰቃየት የሚታወቅ አንድ የአገዛዙም ከፍተኛ ባለስልጣን ብርሃኑ ሽመልስ እንደምትመለከቱት በፋኖ መማረኩም ተረጋግጧል። ይህ ሹመኛ በፋኖ ከመያዙ በፊት ገደል ለገደል ድብብቆሽ ስር መጠመጥ እንደነበረም ተገልጿል። አመራሩ አሁንም በፋኖ እጅ እያዝ አሊያም እርምጃ ይወሰድበት መረጃውን ከመግለጽ ተቆጥበዋል። በኦሮሚያ በተደጋጋሚ የተጠኑ የከተሞ ኦፕሬሽን እየሰሩ የሚገኙት ፋኖዎች ለሽመልስ አብዲሳ ቡድን ትልቅ ጭንቀት መፍጠራቸውም ተነግሯል። መረጃውን ያደረሰን ፋኖ እስጢፋኖስ፣ አማራ ክልል ያሉ ባለስልጣናት እጃችን የት ድረስ እንደሚረዝም ከዚህ ትምህርት ይውሰዱ ሲልም አሳስቧል። ፋኖ ጨፌ ከተማዋን ለአንድ አንድ ሰዓት በተቆጣጠረበት በርካታ የመሳሪያ ምርኮችን ያገኘ ሲሆን በጨፌ ከተማ ፖሊስ ጣቢያ ውስጥ የሚገኙ አማራ በመሆናቸው ብቻ ታስረው የነበሩ አራት ሰዎችንም ነጥሎ ማስፈታቱም ተነግሯል። አራቱ አራቱም ወጣቶች ፋኖ መቀላቀላቸውንም አረጋግጠናል። በመሳሪያ ምርኮም የተንበሸበሹት የፋኖ ኃይሎች በተለይ ተተኳሽ እንደ ጉድ የታፈሰበት ኦፕሬሽን መሆኑንም ገልጸዋል። በዚህ ኦፕሬሽን አገዛዙ ሲጠቀምባቸው የነበሩ ሁለት የመከላከያ ፓትሮ ፓትሮሎችም በፋኖ ከጥቅም ውጭ እንዲሆኑ ተደርጓል ነው የተባለው። በዚህ ውጊያ አንድ ከፍተኛ የብልጽግና የሚሊሻ አመራር የሻለቃ ማዕረግ የነበረው የቀድሞ የመከላከያ ሰራዊት አባል መደምሰሱንም አረጋግጠናል። አሁን በመቀጠል ሁለት ቪዲዮዎችን አሳያችኋለሁ። የትግሉ ባለቤት ህዝብ ነው ሲባል ምን ማለት ነው? የሚለውን የሚያሳይ ህዝቡ እንዴት በትግሉ ላይ እየተሳተፈ እንደሆነ የሚያሳይ አንድ ቪዲዮ በቅድሚያ አሳያችኋለሁ። በመቀጠል ደግሞ የፋኖ አመራሮች ከህዝቡ ጋር ያደረጉትን ቆይታም አሳያችኋለሁ። ሁለቱንም ቪዲዮ ተመልክተን እንመለስ። ሚኒሻ አበጅ ሲያበጅ ምንድን ነው ያለ? በአስታ ክትክታና በቀጋዱላ ነው የሰለጠነው። ሰልጥን ወስድ ንሰማ ነገውና ክፈተው በሩ መጡ። ታሪክ አውቃለሁ የታሪክ አባት ነኝ ቢመጡ

አሁን በመቀጠል ደግሞ ሌላ ቪዲዮ እናሳያችኋለን። ከአዲስ አበባ አፍንጫ ስር በቅርቡ በአፋባሀ አሳምኖ እዝ ጋር አንድነቱን አውጆ ለሰፊው ሕዝብ ድል ሊያበስር ከተዘጋጀው በአፋሀድ የሸዋ ጠቅላይ ግዛት እዝ ሰራዊት መካከል ጥቂቱን የሚያሳይ ከአዲስ አበባ በቅርብ ርቀት ማለት ነው፣ የፋኖ ኃይሎችን ምን ያክል እየተደራጁ መሆናቸውን የሚያሳይ እጅግ የሚያስደንቅ ቪዲዮ ተመልክተን እንመለስ።